ወንድ ልጅ ብዙ ሲያወራ በተለይ ሴት ፊት ክብሩን ያጣ። ቆንጆ እህቶች አሉን፣ ብዙ ቆንጆ እህቶች አሉ፣ ማሻአላህ። ግን ያዙኝ ልቀቁኝ የሚሉ እህቶች አሉ። ሴቶች ወንድ ልጅ ሌላ ነገር እንዳያስብ ማድረግ አለባቸው፣ በንግግራችሁ። አንዳንድ ሴቶች በቃ እናትህ ነኝ አይነት እንክብካቤ ተንቀባቀው ስታበቃ፣ ኧረ እኔ ምንም አላሰብኩ። ወንድ ልጅ ብዙ ሲያወራ በተለይ ሴት ፊት ክብሩን ያጣ። የወንድ ልጅ ሞገሱ ያለው በዝምታ ውስጥ ነው፣ ወይም ጥቂት በማውራት ውስጥ ነው። የወንድ ልጅን ሞገስ የሚወስደው ምን እንደሆነ ታውቃላችሁ? ብዙ ማውራት። ሴቶች የሚወዱትና የሚያከብሩት ምን አይነት ወንድ ነው ካልከኝ፣ ብዙ ማያወራ። በጣም ዝም የሚልም አይወዱም። ብዙ ማያወራ ለሁሉም ነገር ጣልቃ ገብቶ የማያወራ ወንድ ሴቶች ያከብራሉ፣ ይወዳሉ። የሚገርም ሙሳ መጥቶ ቃለ ማ ኸጥቡኩማ ነው። ምንድነው ችግራቸዋ ይነግሩታል ችግሩን። ከዛም የሚፈልጉትን ነገር ያደርጋል። ከዛ ውጪ ትርፍ የሆኑ ቃላቶችን አይናገርም። እና የሚገርምህ ነገር ይሄን በማድረጉ በሚቀጥለው ክፍለ ጊዜ በደንብ አብራራላችኋለሁ። አንደኛው ወደዋለች ሴት ልጅ መውደድ ትችላለች፣ በነገራችን ላይ በአግባቡ መውደድ ትችላለች። የወደደችውንም ከቤተሰቧ ጋር ተስማምታ ማግባት ትችላለች። እና ከወደደችለት ነገር መካከል አንዱ ራሱን አክብሮ እንዲከበር ራሱን ያደረገ ስለሆነ ነው። አብ ዓብዳላህ የሚባል አንድ ጻሃቢ ረሱል ሰለላሁ ዐለይሂ ወሰለም ዘመቻ በወጡበት ወቅት፣ አንድ ኸይማ ወይም ድንኳን ላይ ሴቶች ሲሳሳቁ ያያሉ። ከዛ ወደ ድንኳኑ ተመለሰ።

ግመሌ ፈርጠጣብኝ ገመል እየፈለኩ ነው አላቸው። ነው ሳቅ ብለው ዝም ማለት ነብይ ሰለላሁ ዐለይሂ ወሰለም አውቀዋል፣ እንደዋሻቸው ስምሃያ አድርጓል እሳቸውን እችም ፈጥሮ ነው የተናገረው። ከዛ ግን ልክ ሲያገኙት አሰላሙ ዐለይኩም ወራህመቱላሂ ያ አባ አብዱላህ ወከይፈ ሓሉ ሸራዲ ኢብሊክ

ረሱሉ አለ ሰላት ወሰላም እየጠበቁት እንደሆነ አወቀ። ፈጠወለ ሰላት ሰላቱን አስረዘሙ። ነቢዩ ሰለላሁ ዓለይሂ ወሰለም ጠውል ማሽእተን፣ የፈለግከውን ያክል አስረዘሙ። እኔ ጠብቃለዋል፣ እስኪትጨርዛለዋል። አንዱ ለንግድነት የሆነ ከተማ ሄዳል። የሄደበትም ከተማ ወንዶችን ለአፍቃር የሆነ በዚህ ሰዓት ይጠይቃቸዋል። ወንዶች ሆናችሁ በዚህ ደረጃ ለምን ታፈቅራላችሁ? ብሎ ይጠይቃቸዋል። በዚህ ሰዓት ቡሳይና የሚባለው ገጣሚ በመካከላቸው ጣና እንዲህ ይለዋል እኛ ኮ የምናፈቅረው በነፍሳችን ስለሆነ ነው ይላል። አይናችን የሚመለከተውን ስላልተመለከት ትፈርድብናለህ። ቡሰይና እንዲህ ብሎ እየመለሰለት የሚወዳት ሴት አጠገቡ ታልፋለች። በዚህ ሰዓት ቡሰይና እንዲህ ብሎ ይገጥማል። ያልበገሩ ሕስነን ወኒሳኡ ከዋኪጎን ሴቶች ኮኮብ ቢሆኑ እሷ ከመሀከላቸው ጨረቃ ነች ይላል። ወሸታንማ በይናል ከዋኪቤ ወልባገሪ ከኮኮብና ከጨረቃው መሀል ያለው ልዩነት ያህል ይላል። እሷ ከሴቶች መሀል ልዩ የሆነችው ነች ይላል።

ቃልፈስ ገጣሚ ያፈቀራትን ሴት መርሳት በአቃተው ሰዓት እንዲህ ሲል ገድሟል። አመርቱን ሚስያን አንያን ሳኪ፣ የመርሳት ችሎታዬን አንቺን እንዲረሳሽ አዘዝኩት ይላል። ፈናሴቱን ሚስያን ወለማን ሳኪ፣ እንደውም መርሳትን ረስቼ አንቺን ግን ልረሳሽ አልቻልኩም ይላል። በሻሪቡ ልክምር የስሑ ባዕደ ስክረት፣ የሰከረ ሰው ስካሩ በእንቅልፍ ይነሳለታል ይላል። በሻሪቡ ልሑቢ ቁለልዑምር ይሰከራኒ በፍቅር የሰከረ ሰው ግን እድሜ ልኩን እንደሰከረ ይኖራል ይላል። ቆንጆ እህቶች አሉን፣ ብዙ ቆንጆ እህቶች አሉ ማሻላ። ግን ያዙኝ ልቀቁኝ የሚሉ እህቶች አሉ። በቃ እኔ ቆንጆ ነኝ ያዙኝ ልቀቁኝ ሲስተር። አዎ ቆንጆ ነሽ፣ ማሻአላ ላ ቁወተ ኢላ ቢላህ። ቤት ግቢ የሚያዋጣ ሱም ውጭን ውብ ያደረግከው ጌታ ውስጤን ውብ አድርገው፣ ብለሽ ጌታ ሽለመኝ። ውበት እንደ አረፋ ነው ይሄዳል። እውነቴን ነው። ውበት እንደ ጠዋት ጤዛ ነው ይተናል። እኔ ቆንጆ ነኝ ብለው እኔ የሆነ ነገር አለኝ ብለው በራሳቸው ዓለም ለራሳቸው ዓለም ሰርተው ራሳቸውን እየተገዙ የሚኖሩ ሰዎች አሉ። ታውቃለህ ለውበታቸው ሶስት ሰዓት የሚፈጁ ሰዎች አሉ። ቆሞ ራሳቸውን ሲያስተካክሉ ሶስት ሰዓት ሶስት ሰዓት በየቀኑ ኢና ሊላሂ ወኢና ኢለይሂ ራጅኡን ከዛ ቁርኣን ቀራ ብሎ አምስት ደቂቃ ሲል ነው የምታገኘው ምነው ሶስት ሰዓት አራት ሰዓት ቆመ ስታበጥር አልነበር እንዴ ፕሊስ ላ ቁበተ ኢላ ቢላ እኛ ያለን ነገር ሁሉ የእሱ ነው አረቦች ውብ ነሽ ከማለት ይልቅ እንዲህ ይላሉ። ጀማሊክ ሊኩሊ ሙልሂድ ዳሊል ቢውጁዲላ። እነዛ ፈጣሪ የለም ለሚሉት እኮ ውበትሽ ፈጣሪ መኖሩን ያመላክታቸዋል ይላል። ምክንያቱም ይላል ጀማል ሚትለቦች ማ ገይረላሂ ይሰዊ፣ ፊትሽ ላይ ያለውን ውበት ከፈጣሪ ውጪ ማንም ሊሰራው ስለማይችል ይላል። ሴቶች ወንድንሽ ሌላ ነገር እንዳያስብ ማድረግ አለባችሁ በንግግራችሁ። አንዳንድ ሴቶች በቃ እናተኛኛ አይነት እንክብካቤ ተንከባቀው ስታበቃ

ምን ነው ወንድምህ ቤቱን መንከባከብ አይችልም? ታዋቂ ንጋስ ይባል ነው ወንድምህ ቤቱ የምትለው ጋር የማትፈላለጉ ከሆነ ሌላ አይነት አክሽን አታሳዩ። ሴቶችም ወንዶች አላህ ሱብሃነወተዓላ በሰማ ነው የምንጠቀም ሰዎች ያደርገን። ይሄ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ለሌሎች አየት ወንድሞቻችሁ እንዲዳረስ ላይክ፣ ሼር፣ ኮመንት ማድረጋችሁን አትርሱ። ሰሞኑን ትንሽ ቻናላችን እየተመታ ነው፣ ላይክ ያንሰዋል። ላይኩን አትርሱት እንጂ በደንብ ላይክ እያደረጋችሁ ብዙ ሰዎች ጋር እንዲደርስ አድርጉ። ለቻናላችን አዲስ የሆናችሁ ወይም ደግሞ እስካሁን ሰብስክሪብ ያላደረጋችሁ ሰዎች ካላችሁ ምንድን ነው የምትጠብቁት? ሰብስክራይብ አድርጉና ሁልጊዜ ጊዜ ቪዲዮአችንን ተከታተሉ። ሁሌ ቪዲዮ ስንሰራ እንዲመጣላችሁ ደግሞ የደውል ምልክቷን መጫናችሁን አትርሱ። የቴሌግራም ቻናል ሊንካችን ዲስክሪፕሽን ላይ እንዲሁም ስክሪኑ ላይ ይቀመጣል። ገብታችሁ ፎሎ አድርጉ።